ሀገሬ ገብቼ ምን ልስራ? ምንድን ነው የሚባል ነገር? እንግዲህ ሀገሬ ገብቼ የምሰራው ስራ ተመልከቱ። እንግዲህ ማለት ነው፣ ይህንን የመሰለ አዝመራ ነው እንግዲህ። እስኪ ልበልና በደህና ድምፅ ላውራችሁ ማለት ነው። ይሄን ቲማቲም ተመልከቱ፣ አያችሁ? ጀግናዋ ማለት ነው፣ ጀግናዋ ሴት አገሯ ገብታ እንደዚህ ትሰራለች፣ ከወንድሟ ጋር ማለት ነው፣ ከወንድሟ ጋር ከሌላ ጋር አይደለም። አያችሁት ይሄ ማይካ ራሱ አልተጣለም ማለት ነው። እንደ ጆግ ነገር መሰለኛው እንደ ጆግ አለ አይደል? ይሄ ሊጥማውቂያው እሱ ነው ተሰፋፍቷል። እንዴ ኑሮ ውድ ነው፣ ቀልድ የለም። እንደዚህ ለቲማቲም መልቀሚያ የሆናቸዋል ማለት ነው። ይሄ ተተክሎ አያችሁት አዝመራው እንደያዝላቸው በጣም ደስ የሚል ይሄን አዝመራ ተመልከቱ። ጀግናዋ ከውጭ ነው የገባችሁ፣ እንግዲህ ከዱባይ ጀታችን ከዱባይ ነው የገባችሁ። ግን እንደዚህ አይነት ግቢዋ ውስጥ መሬቷ ከጓሮ በኩል መሰለኝ እንደዛ ተክለው እንደዚህ የምታመርተው እኔ እንደሷ ጀግና አላየሁም። ጀግናዎችም አሉ፣ የተንቢን የማይታችኋት አልተሰራ ነበረ። ይችም ደግሞ እንደዚህ አገሬ ገብተን ማለት ነው። ያለችንም በቃ ቅብርር ምናምን ምናምን ከውጭ ነው የመጣሁት፣ እጄን አቧራ አይንካኝ፣ እጄን አፈራ አይንካው፣ እጅ አይሰነጣጠቅ። ይቺ ልጅ ኮንጎ ጫማ አድርጋ ነው የምትሰራው ማለት ነው። ኮንጎ ጫማውንማ ስታሳይ ነበረ። በዚህ መልኩም እንደዚህ ተደርጎ በቆሎቹ አሁን እየደረሱ ነው። አያቸዋቸው፣ እንቡጥ ይዘዋል ማለት ነው። ፀጉር እያወጡ ነው ራሱን። በቆሎቹ እየደረሱላት ነው። ቲማቲሙ ገና ገና የመጀመሪያ ልቅም ነው መጀመሪያው ነው ገና ማለት ነው ሁለተኛው ሶስተኛው ያበላታል። ከዚያ ወደ አራተኛው አምስተኛው እንኳ ጭልጭል እያሉ ነው የሚሄደው ማለት ነው። እና ዛሬ አንድ ቅርጫት ቲማቲም ስንት ይመስላችኋል? አንድ ቅርጫት ማለት ነው ቅርጫቱን ከኋላ ታሳያችኋለሁ? ዘጠኝ መቶ ብር ስምንት ከሃምሳ ዘጠኝ መቶ ከሃምሳ ዘጠኝ መቶ ብር ስምንት ከሃምሳ፣ እንደዛ ነው የሚሸጠው እንደ ቲማቲሙ ጥራት ማለት ነው እስከ አንድ ሺህ ብርም የሚሸጣለ ይባችሁ እና ቦታ ያላችሁ ሰዎች ማለት ነው አገርም ገብታችሁ መሬት ያላችሁ የአባታችሁ የሚሆን የማንም ይሆን ብርም ካላችሁ የውሃ መሬት መግዛት ውሃ የሚገባበት ውሃ የሚያገኝ መሬት ማለት ነው እና በንትን በዓመት ውስጥ ሁለቴ ሶስቴ የሚበላለት አለው። ውሃ የሚገባው መሬት አያችሁት? ቲማቲሙ በዚህ መልክ ነው። ደስ የሚል ቲማቲም አሁን ይሄ ነጋዴዎቹ ይወዱታል። ቀስ እያለ እየበሰለ ይሄዳል። ጓሚያ ነው። አያችሁት? ገና የአዲስ ልቅም ስለሆነ ደስ የሚል አሁን ይሄ እንግዲህ እየበሰለ ነው። ገና ስለሆነ ነጋዴዎቹ በደንብ ይወዱታል። ይሄንን ማለት ነው። ይህን ይመስላል። ጎበዝ ናት። የገበሬ ልጅ ናት ገጠር ስለሆነች የገጠር ልጅ ስለሆነች እንደዛ ነው። በቃ ይሄ ቅርጫት አሁን ይሄ ቅርጫት ስምንት ከሀምሳ ዘጠኝ መቶ ዘጠኝ ከሀምሳም ስምንትም ነው ብላለች የሚያወጣው እና አሁን እሷ የእለት ተእለት ኑሯዋን ትኖራለች፣ ይህን እየሸጠች ደግሞ ይሄ ሲያልቅ ሌላ ትተክላለች ሌላ ነገር እነ ሽንኩርት እነ ካሮት እነ ቃሪያ እነ ምናምን እነ ጎመን በቃ አሁን እሷ እየጣናት ነው እየሰራች ነው እና እንደ መጣች ስራ አልፈታችም ከወንድሟ ጋር ወንድሟም ገበሬ ነው መሻላ አያችሁት ይሄ ወንድሟ ነው እግሩ የሚታየው ማለት ነው አብረው ነው የሚሰሩት ይሄ ነው በቃ ይሄ አገራችን ላይ እንግዲህ እንደዚህ ይሰራል አያችሁት ጠንክቡ